ጉልበት ባልከዳቸው ጊዜ ሀገራቸውን በትጋት ያገለገሉ ሰው ናቸው። እስከ መንግስት የሥራ አመራርነት ድረስ የሚዘልቁ የትናንት የሥራ ልምዳቸው በአንድ ያልታሰበ ቀን በደረሰባቸው ጉዳት እክል ገጠመው። ወደው ሆስፒታል ገባው። ሆስፒታል ወደ ሁለቱ ጓርተኛው፣ ትንሽ ትንሽ ሲሻለኝ ወጣው። ከዛ ወደ ስራ መመለስም አልቻልኩም በቃ ህመሙና ጉዳቱ በፈጠረው ችግር ከህክምናውም በኋላ ቀድሞ ከሚሰሩበት ወደ ሌላ ተቋም እንዲዛወሩ ሆኑ። ሆኖም ግን ነገሮች በትናንትናው ልክ አልሄዳላቸውም። ከስራ ገበታቸውም ተሰናበቱ። እሳቸውም ቤተሰብም ሌላ ፈተና ተጋረጠበት። ህይወት በጣም አስቸጋሪ ነው። ልጆቼን ማስተማር አልቻልኩም። አሁን በጣም ከባድ ነው። መንቀሳቀስ አልቻልኩም። ቤቱ በጣም ትንሽ ናት። ከልጆቼ ጋር አይበቃኝም። እንግዳ ሲመጣ እንኳ ወንበር ውጪ እናስቀምጣለን። ፍራሽ እዚህ መሬት አንጥፈን ልጆቹ አንድ ወንድ እና አንድ ሴት ነው፣ እዚህ ይተኛሉ እነሱ። ክረምቱ ውሃ ይገባል ከውጪ ወደ ውጭ ያው ሲገባ ያው እየተነሳን እየጠረኩ እየጠረገች እሷ ልጆቹ ጋር ልጆቹን እንዳይበሰብ ልጆቹ ይተኛሉ። ይህ ታሪክ የጥቂቶች ብቻ አይደለም። ትናንት ሀገርን በእውቀታቸውና ልምዳቸውም ህይወታቸውንም አስይዞ ጭምር ያገለገሉ ነብሶች በተለያዩ ምክንያቶች ለመሰል ችግሮች እጃቸውን ሲሰጡ መመልከትም አዲስ አይሆንም። በዚህ ውስጥ ደግሞ ከሚገጥሙ የማህበራዊ ፈተናዎች መካከል የመኖሪያ ቤት የማግኘት ችግር ዋነኛው ይሆናል። በጋው ያው ፀሐይ ነው። ክረምት ያው ከታች ውሃ ነው፣ ከላይ ይዘንባል፣ ይዘንባል፣ ከታች ደግሞ ውሃ ይተኛል፣ እዛው መካከል መዘብዘፋም እየደቀን ሳፋን እየደቀንኩ እንደዚሁ ደሞ በሚተኛበት ላስቲክ እየለበስኩ እዛው ነው። እንደዚህ ነው ያሳለፍኩት። መተዳደሪያ ድሮ ፋብሪካ ሰራ ነበረ። አሁን እድሜው ሲደርስ ከዛ ጡረታ ወጣሁና ይብል ነኝ ቀንጫ ፋብሪካ ነበር የሚሰራ ከዛ ጡረታ ወጣው። ያው እዛ ገብቼ ደሞ በሽታ የያዘኝ በቃ ነገሬና ዛሰሬ መሄድ አልችልም መቆም አልችልም። መብላት አልችልም። እጄ እራሱ እንትን እያለ በቃ ሰው ነች የምታኮርሰኝ የምታበላኝ። ትናንት ፊቷን ስታዞርባቸውም ለሰው ክብር እንኳ በማይመጠን ቦታ ላይ ለመኖር ግድ ሆነም። በቤት ክራይ ስንገላታ ይችን ቤት ደግሞ አገኘው። በቃ ይኸው ኑሮ እንግዲ እንደምታሆን። ሽንት ቤት ከዚህ አጠገባችን ነው። ይኸው ይሄ ነው። ሶስት ሺ ብር ነው የምከፍለው። ቆሎ ምናምን ምንድነው ድንች ምናምን ቀቅዬ ነው የምሸጠው በቃ ልጆቼ ሶስት ልጆች አለኝ። ክረምት ሲሆን ውሃ እዚህ ጋር ያፈሳል ደቀናለው። በጋ ደግሞ ሙቀት ምናምን አለ። ይሁን እንደዚህ ተፈራርሰ ምናምን በቃ ኑሮ እንደዚህ ይመራለን። አዲስ አበባ ከተማ አስተዳደር የተለያዩ ልበቀና አካላትን በማስተባበር የሚከውናቸው ተግባራት ሰው ተኮርን ስያሜያቸው ሲያደርጉ እንዲህ የተሰበረች ልብን የሚጠግኑ ይሆናሉ። ባለፉት ጥቂት ቀናት በተለያዩ ምክንያቶች ለችግር ለተጋለጡ ነዋሪዎች የተሰጠውና ዛሬ በአቃቂ ቃሊቲ ክፍለ ከተማ የተላለፈውን 253 ቤቶችን አካቶ የቤት ቁጥሩ 1924 የሚደርስ የመኖሪያ ቤቶች ደረጃቸውን አሟልተው በክብር ነዋሪዎቻቸውን ተቀብለዋል። በድምሩ እነኝም ቤቶች አሁን ተጠናቀው ያስተላለፍናቸውን እስከ ዛሬ ድረስ ያሉት ብቻ 1924 ቤቶች ናቸው። ተጨማሪ ቤቶች አሉ። ከ3000 በላይ ቤቶችን በዚህ በሶስት ወር ብቻ በክረምት ወራት የበጎ ፍቃድ ወቅት ላይ ከ1924 ቤቶች በላይ አጠናቀን ለነዋሪዎች እያስተላለፍን ነው። በዚህ ውስጥ ደግሞ ትሸሸግበት የሚደርስላት የለኝም ያለች ነብስ መታሰብ ሆኖላታል። የትናንት ትካዜ ሊረሳም ያለፈው የህይወት ዕዳ ታሪክ ሆኖ ሊታተም፣ ዛሬ የተዘረጉ በጎ የከተማዋ እጆች መፍትሄን አምጥተዋል። እግዚአብሔር ዛሬ ከወደኩበት ነው ከመሬት ያነሳኝ ብሎ ሲነግሩን፣ ማታ ተኝቼ አላደርኩም እውነት ነው ወይ ውሸት ብዬ። ለምን ብዙ ስቃይ ነው ያሳለፉት በልጆቼ ማለት ነው እኔ ሰሪቼ ለማ ብላቸው ቤት ኪራይ በጣም ነው የሚያንገላታው። ልጆች እንደዚህ ያደረጉ እንደዚህ ያደረጉ ይባላል። እነሱ ፊት አልናገርም፣ ለብቻዬ ግን ሁሌ ነው ማለቅ። ሰው እውነቴን ነው የምልክ። ዛሬ ለዚህ ቀን ያበቃኝና የሰጠኝ እግዚአብሔር ነው የምለው። በጣም ደስ ብሎኛል። በጣም ደስ የምልህ እንትን ነው በጣም ነው ደስ ያለኝ። ከአቅሜ በላይ ነው የተደሰ። በጣም ደስ የምልህ ነው ልጄ ደስታዬ ከንትን ወላ በጣም ደስ የሚል ነው። እግዚአብሔር ስታት የደዎች አምላክ ያድርጋት። ሰመታ አመርቃታለሁ እግዚአብሔር ስጣት። እግዚአብሔር ለእኔ ለደካማ ለማይገባኝ ቤት ውስጥ እንድኖር ፈቅዶልኝ እነሱንም ይሄን ላሰቡኝ ለፈጣሪዬ ዝገናይን አቀርባለሁኝ። ለወይዘሮ አዳነች ለማለት የፈለግኩት ደሃን በመመልከት ለደሃ ጥሩ ቤት እንድንኖር ደሃ እንድናገኝ እንድንቀየር እንድንለወጥ አስባልኝ አስባልኝ ይሄን ላደረገችልኝ ክብር ምስጋናው አቀርብላታለሁኝ። አመሰግናታለሁኝ። እድሜ ከእንጀራ እንዲሰጣት ኑሮ ላይ እንዲያኖራት፣ አመሰግናተው ለእግዚአብሔርም እለምንለታለሁኝ። አሁንማ ምን ብዬ ልናገር? ከእድሜ ተቀንሶ ለሳቸው ይሰጥ የሚለው ይሄ ብቻ ነው። ሀገር ኑ ባለቻቸው ጊዜ ስለ ሀገር ዋጋ የከፈሉትንም አዲስ አበባም አመስግናለች። ዛሬ በጣም ደስተኛ ነኝ። በጣም ደስተኛ ነኝ። እግዚአብሔር ይመስገን ደስተኛ ነኝ። አሁን እና ለዚህ ክብርም ስለበቃው እግዚአብሔር ይመስገን። መግለጽ የማይቻል ደስታ ነው የሚሰማ። ምክንያቱም እንግዲህ አይታለ አንድ አዳራሽ ነው፣ ባለሁለት መኝታ ነው አስብ ሙሉ ይቃ ነው። እነዚህ እየተገነቡ ያሉ የዜጎች መኖሪያ ቤቶች ህይወትን ከማቅለል ጎን ለጎን የተጎሳቆሉ የከተማዋን ገጽታም እያፈኩ ነው። ጀምሮ መጨረስ በፍጥነት በተለይ ደግሞ ፈጠራና ፍጥነትን ጨምረን እየሰራን ነው የምንለው እነኚህ ናቸው ማሳያዎቻቸው። ከዚህ በፊት የመንግስት በጀት በቂ ካልሆነ መስራት እንደማይቻል እና እንደ ምክንያት ነው የሚቀርበው ነገር ግን ከተባበርን፣ ካስተባበርን መንግስት የመሪነት ሚናውን ከተጫወተ እና የግሉ ዘርፍ ማቅረብ የማይችለውን ግብአቶች መንግስት ማቅረብ ከቻለ እንደዚህ መስራት ይቻላል። አንዳንዶቹን እንደዚህ አይነት ህንፃዎችን ራሳቸውን ችለው የተሻለ ገቢ ያላቸው ይገነቡታል። ዛሬ ደግሞ እንዳያችሁት መካከለኛ ወይም ደግሞ ገና አነስተኛ ኮንትራክተር ደረጃ ላይ ያሉ ተቃራጮችና ማህበራትም ሳይቀሩ ተባብረው በጋራ ሆነው አስተባብረው ጭምር እንደዚህ መስራት ይቻላል። በሌላ መልኩ በተጣበበ መሬት የብዙሃንን ልብ ለማሳረፍም ተችሏል። ከዚህ የፈረሰው ቤት የአካባቢው ነዋሪዎች እንደምታውቁት አምስት ቤት ነው የተገኘው ግን ሀምሳ ሁለት ቤት ነው። ሌሎቹን አካባቢዎች ሳንጠቅስ ይህ ብቻ ትልቅ ማሳያ ነው፣ የመሬት አጠቃቀማችንን እንዴት ውጤታማ እንደሚያደርግ እንደዚህ አይነት ስራዎች ሲሰሩ በርካታ ሴቶችንም ጨምሮ በርካታ ውጤቶችንም ነው እያገኘን ያለ ነው።